እሱ ግንኙነት ነበረን ከዚህ በፊት ከዛ፣ ቀለበት አድርጎልኝ ነበረ። አሁን እያስፈራራኝ ነውም ቀለበት እሱን፣ በኋላ እኔ በደንብ አረጋግቼ እነግርሃለሁ። ምን ቀለበት አሰርሽ? እንዴት ፍቅር ምናም ምናም ከመጀመሩ እሱ ነው ሲጀመር። እንደዚህ እኔ ሲጀመር እንደዚህ አይነት ነገር። ሰላም ሰላም! ውድ የተከበራችሁ የአስቴር ቻናል የቤተሰቦች፣ ይሄ የሀይሚ ፕራንክ ነው እንጂ በፍጹም በፍጹም አታደርግም። በፍጹም አታደርግም። ግን የትላንትናው ላይ የትናንትናው ቃል ላይ የሃይሚ መጨረሻ መጀመሪያ የተናገረችው ነገር ላይ ምን ነበረ ነ እኔና ብሩኬ ምንም ነገር የለንም። እንደ ድሮ የምትወዱ ተመልካቾች እንዲኖሩልን እንፈልጋለን። መሀላችን እኔና ብሩኬ ልለያየ ሰው ራሱ ተቀጥሮ ነበረ። ያ ሰው እኛን አልቻልኩም እናንተን አዛዘናችሁም ብሎ እሱ ራሱ የተቀጠረ ሰው ራሱ መጥቶ ነግረውን ነበረ አሉ ትላንትና። አስቦት እንግዲህ እንደሱ ከሆነ ከዚህ በፊትም ሃይሚ የሆነ ሰው ያስፈራራኛል እንዳልወጣ፣ እንዳልገባ ከዛን ደግሞ ለአንተ ብዬ ነው ይሄንን ሁሉ ውስጥ ገባው ብላ ብዙ ነገር ተብሎ ነበረ። ያ ሁሉ አለፈ። ዛሬ ደግሞ ሀይሚ መታ። ይሄ ልጅ መቶ ሀይሚ እያስመሳሰለች ነበረ እንጂ ቡሩኬ ጋር ቡሩኬን እየዋሸች ነበረ እንጂ እኔ የእኔ ፍቅረኛ ናት። ጭራሽ ቀለበት ሁሉ አስሬበታል። ቀለበት መለት መለት። አንቺ እውነት ጣትሽ ስትሽ እንደው ይሄ ቡሩኬ፣ አንቺ ፍቅረኛሽ እያለሽ ይሄ ልጅ ቀለበት አስሮሽ እንድሻል እኔ መቼ ነው ሀይሚ ላይ ቀለበት አያችሁት? መቼ እኔ አይሜ ላይ ሚጃ ኖርማል ቀለበት ራሱ አይቻላቅም። የሆነ ጊዜ የሆን ጎደኛ ናት ተልኮለት ተብሎ ብሩኬ ነው እሱን ራሱ ያሰረለት። እሱ ከሆነ ሀይሚ ጥፋተኛ አይደለችም። ለምን ተልኮለት ነው ያሰው ሰው ራሱ ኖርማል ቀለበት ነው እንጂ ቀለበት ይሄ ቀለበት አይደለም። እና እሱን ብሩኬ ያሰረለት ሰው ተልኮ ነው ተብሎ፣ የወርቅ ቀለበት ተልኮለት ነበር የሆነ ጊዜ። ይሄ ልጅ ሌላ አገር ሆኖ ለእሷ ልኮለት ታስሮ ከሆነ ሀይሚም አታቅም። ግን ደግሞ ንደሞ ግን ያለችው ወዳ ነው የተቀበለች ብላለ፣ ወዳ ነው የተቀበለች እኔ የተቀበልኩት የአንተን ቀለበት የተቀበልኩት ብላለች። ዛሬ ደግሞ ሰው መሀል እንዳትፈራ ማለት ሼም እንዳይዝህ ብዬ ነው ተቀበልኩት። እንዲህ አንተን አልወደድኩም ደግሞ አንተነ በፍቅር ዙራ ያወራኸው ይህንን ሀል እንርቃለን ብዬና አይደለም አልሹ። እንዴ መጀመሪያ ሄሎ ስትሉ ያ ሰው ለምን እንደፈለጋቸው ምክንያቱ ራሱ ታወራላቸው አደል እንዴ? አንቺ ጠገብሽ ያለ ፍቅረኛሽ። ከዛን ደግሞ ከሱ ጋር ማውራት ምንድን ነው ይሄ? ደግሞ ደሞ ከሱ ጋ በፊት ከቡሩኬ በፊት ካለሽ ከሱ ጋ መሆን ነው። ከቡሩኬ በፊት ከሆንሽ ከልጅ ጋ መሆን ነው። ከቡሩኬ ከዛም በኋላ ደሞ ቡሩኬ መተሽ ከሆነ ደግሞ ምን ታደርጋለሽ? ቡሩኬ እኔ እንደዚህ አይነቶች ፍቅረኛሞች ነበረኝ ነበረኝ፣ ምን ችግር አለ ነበረኝ። ግን እንደዚህ እንደዚህ አይነት ሰው ነው እሱ። ትቻለሁ። ምን ይሻላል? እያስፈራራኝ ነው ወይ ደግሞ እሱን አልፈልጉም ምናምን ማለት ትችያለሽ። ግን እንዲያበቀሽ ሁሌ ነው ይሄ ቡሩኬ ግን ምስኪን ስለሆነ ያላቅም ብቻ ላቅም እንጂ፣ ሀይሚ ብዙ ነገር ትደብቃለች። እኔ አንደኛ ነገር የሆኑ ነገር የሚያናልጅ ምን እንደሆነ ታቃለች። ቤተሰቦች ሰው ካጨማለቀ በኋላ ካጠፋ ያንን ጥፋት ሁሉ ድብ እናርጎ ካጠፋ በኋላ ካጠፋ በኋላ መጥቶ እንደዚህ ይሆናል ብዬ ነበረ እንዲህ ነበረ እኮ እንደዚህ ሆናል ብዬ አልነበረ የሚሉ ነገር ተራ ተራት ነው ተራት የጻልጭ ጨዋታ ነው፣ የሚያስጣላ ነገር ነው። መጀመሪያ ሳትጀምሩ ወይ ደግሞ በቃ ያንን ነገር ሳታጠፉ ሳትጀምሩ መናገር ነው። በቃ ያለው ነገር መናገር ነው። አለቀ። ሁለተኛ ለተዳር ወይ ደግሞ ለ በቃ አቡር ሌኖራለው ካልሽ ሰው ጋር ደብቀሽ አይደለም። መደበቅ ያለ ነገር እንደ በቃ ጠፋ ማለት እንደ መደበቅ ያለ ነገር የሚያስጠላ ነገር ምን የሚል እንደኔ ከምሬን ነው። ያ ሰው አንድ ሰው ለእናንተ ንጹ ሆኖ ሁሉንም ነገር ከከፈለላቸው እናንተ ደግሞ ከኋላ ከኋላ የምትሰሩ ነገሮች ሰው ሆነ ሸካካ የሚባለው ነገር አለ። እንደዛ ከሆናችሁ ጥሩ አይደለም። እና ዛሬ ይሄ ልጅም ትናንትና ሀይሚ በተናገረችና ሰው ተቀርጥሮብን ነበረ ስላሉ ተለሰነ ተናገሩ። ልጁም የመጣ እ ሲያስፈራራ የነበረ እንዲለያዩ ሲያነግረው የነበረ የነበረም ይሄ ልጅ ሊሆን ይችላል ለምን ፍቅረኛውን ናታ ቀለበቱን ተቀብላለች። በቃ ቃል ክዳን እኮ ነው። ቀለበትን ስታስሩ ምን የቀለበትን ማለት ትርጉሙን ታውቂያለች እኮን ወይስ ዝም ብላችሁ ነው ጣታችሁ ሰጣችሁ? በቃ እንደዚ ኖርማል ነው። በቃ ክትት ውጥት ነው። መቼ ምን ያህ ሚት አደርጋለሽ ብዬ አላስብ። ከምሩነት አድርግሽ ከሆነ በጣም ያዛዝናል። ቡሩኬ አብዷል ማለት ነው። አሁን ቀጥ ፊት ለፊቴ ብሎ ይዞ ሄደዋል። ምን እንደሚፈጠረው ቤት ውስጥ አላውቅም። ወይ ፕራንክኖ ብላ ትናገራለች ወይ ደግሞ ትቀጥላለች፣ ደግሞ ፕራንኩን እንደጀመረችው ደግሞ ትቀጥላለች። ይሁን አላቅም። ቡሩኬ እንዲያውም አስቦ ያሰበው ነገር ነገር አለ በዚህ ሰሞን ውስጥ እኔ ብዙ ነገር አላወራም። ሲያወሩ ሴጣን በመሀላችን ይገባል ነገር ግን ደግሞ ትልቅ ሰፕራይስ አላት ለሃይሚ ብለዋል ማለት ነው። እኔ እንዳሰብኩት እኔ እንደገመትኩት ከሆነ ገምቱ ቤተሰቦች ብሎ ነበረ። ቀለበት ያስርለታል ብዬ አስባለሁ። ቀለበት ለሃይሚ ማለት ነው። እሱ ሳይታሰር ድጋሜ ይሄ ልጅ መቶ ተናገረ ማለት ነው። ትላንትና ስላወቀ ሃይሚ፣ እውነተኛ እንደዚህ ነገር አድርገሽ ከሆነ ከምር በጣም ያስጠላል። ግን ደግሞ እንደማታርጊ ሙሉ በሙሉ ተስፋ ነኝ። ሙሉ በሙሉ ይህንቻ አላቅም። እውነት እና እንዴት ቀለበት ተቀብለሽ ከሱ ጋር መኖር ከቡሩኬ ጋር እየተረስ የራሳቸውን ለምን ታስጨንቃላችሁ እናንተ? ያለውን ነገር ፍታ አርጋቸው መናገር ነው እንጂ የምን መደባበቅ ነው? ፍርጥ መናገር ዲነችና ስቴር ተወት እንጂ ሴቶቼ። እኔ የምላችሁ ሴት ጥሩ ስትሆን ወንዱ ይጠፋል። ወንዱ ጥሩ ሲሆን ሴቶቹ ክፉ ይሆናል። የዘንድሮ ፍቅር ምንድን ነው? ነፈሰበት እኮን እንደ ግንቦትሮ የሚባለው ንፋስ ትልቅ የንፋስ ያለው ነገር እንደዛ ሆናችሁት እኮ ጎድ ጎድ ጎድ። ፍቅር ጠፍቷል። ባይ ባይ ፍቅር ዘንድሮ ፍቅር የለም ወይ ጉድ አይ ወይ አታግ ዝም ብላችሁ ተውት። ወይ ደግሞ ካገባችሁ ማለት ነው እውነተኛ ታማኝ ነው፣ በቃ ታማኝ ነው። ወይ እንዲህ ወዲህ ወደዛ ሽልክልክ መሆን ጥሩ አይደለም። ለሕይወታችሁ ጥሩ አይሆንም። በቃ በጣም መቀመጥ ነው ምንድን ነው ፍቅረኛ አይ ጠፉ ጋር